ከጊዜ በኋላ ግን አሳ ማጥመድ እየከበደው መጣ። ቀንም ሙሉ አሳን ለማጥመድ ወንዝ ዳር እየዋለ፣ ነገር ግን ምንም አይነት ዓሳን ማጥመድ አልቻለም ነበር። አበን ነስርም መፍትሄን ካገኘሁ ብሎ መንደራቸው ለሚገኝ አንድ ዓሊም ያማክረዋል። ያም ዓሊም ሁለት ረክዓን ሰግደህ አላህን ሱብሓነሁ ወተዓላ ለምነው፣ ሐስቢ አላህ ወኒዕመል ወኪል የሚለውንም ቃል አብዛ

በስተመጨረሻም በአላህ ላይ ጥሩ ግምትን አሳድሮ ዓሳን ለማጥመድ ወንዝ ውስጥ ገባ። የያዘውንም ወጥመድ ቢስሚላህ ብሎ ወንዝ ውስጥ ወረወረው። ወጥመዱም አሳ ከያዘ ብሎ ቁጭ ብሎ መጠበቅ ጀመረ። ብዙም ሳይቆይ ወጥመዱ ወደ ውስጥ ሲሰምጥ አበና ስር ተመለከተው። አበና ስርም በደስታ አላህን እያመሰገነ ወጥመዱን እየጎተተ ከውሃ ውስጥ አወጣው። በወጥመድ ውስጥም ከዚህ በፊት አጥምዶ ማያውቀውን ትልቅ ዓሣ ተመለከተ። የአላህ ተአምር ያስገረመው አበን ነስር ደጋግሞ አላህን ማመስገን ጀመረ። ገበያ ወጥቶ የያዘውን አሳ ሸጠውና የተወሰኑ ዳቦዎችንና ማርን ገዛበት። መጀመሪያ በቀጥታ ወደ ዓሊሙ ቤት ነበር የሄደው። ያም ዓሊም በሩን ሲከፍትለት አበን ነስር በደስታ ሰላምታን አቀረበለት። ሰላምታንም ከተለዋወጡ በኋላ አበን ነስር በደስታ ወደ ውስጥ ገባ። ያም ዓሊም ፊትህ ላይ ደስታ ይነበባል፣ ምን ተገኝቶ ነው ብሎ ጠየቀው። አበን ነስርም እርሶ ባስተማራችሁኝ መሰረት ሁለት ረካዓን ሰግጄ አላህን ሱብሐነሁ ወተዓላን ለመንኩት። በዛኑ ሰዓትም ትልቅ አሳን ማጥመድ ቻልኩኝ። ትልቅ ነገርን ስላስተማራችሁኝ የተወሰኑ ዳቦችንና ማርን ይዤላችሁ መጣው አላቸው። ያ መዓሊም አይ፣ አልቀበልህም። ከእሷ ብበላ ኖሮ ያቺ ዓሳ ከውሃ ባልወጣች ነበር። እኔም እንዳይን ከአላህ አገኛለሁ፣ ባይሆን የተራቡ ልጆችህንና ሚስትህን አብላቸው አሉት። አበነስርም ሼኹን አመስግኖ ወደ ቤቱ መሄድ ጀመረ። በመንገዱ ላይም እየሄደ ሳለ መንገድ ላይ አንድ እናት ቁጭ ብላ ከልጇ ጋር ስታለቅስ ተመለከታት። አበና ስርም ወደ እነሱ ጠጋ አለና ምንድነው የሚያስለቅስሽ? ብሎ ጠየቃት። ያቺም እናት ልጄ በረሃብ ሊሞትብኝ ነው፣ ሰርቶ የሚያመጣልን የነበረውን ባሌ ሞቷል። እኔ ረሃቡን ችለዋለሁ፣ ይሄ ልጅ ግን በረሃብ ሊሞትብኝ ነው አለችው። አበና ስርም እናትየው ልጇን ይዛ ስታለቅስ አላስቻለውም ነበር። የራሱ ሚስትና ልጆችም በረሃብ በጣም ተጎድተዋል። ምናልባት ይሄ ከአላህ የመጣ የሆነ ፈተና ይሆናል ብሎ በማሰብ የያዘውን ምግብ ፊት ለፊቱ ልጇን ይዛ ለምታለቅ ሰው ናት ሰጣት። ያቺም እናት በደስታ አላህ ኸይር እጀዛህን ይክፈልህ አለችውና ምግቡን ከፍታ ለልጇ ሰጠችው። ወደ አበነስርም እየተመለከተች ና ከኛ ጋር ብላ አለችው። አበነስርም አይ አንቺና ልጅሽ ብሉ እኔ ብበላ ኖሮ አሳዋ ከውሃ ባልወጣች ነበር አላት። ወደ ቤት ሲገባም ሚስቱ ለምንድነው ምግብ ያልገዛኸው ብላ ጠየቀችው። አበና ስረም ምግብን ገዝቶ እንደነበርና ከኛ የባሱ እናትና ልጅ በረሃብ ሲያለቅሱ አላስቻለኝም፣ ሰደቃ ይሆናል ብዬ ለነሱ ሰጠኋቸው አላት። ሚስቱም ልጆችህ እኮ ተርበው እያለቀሱን የተኙት እኔ እኮ ከጠዋት ጀምሮ ምግብ ታመጣለህ ብዬ እየጠበቅኩህ ነበር አለችው። አበናስርም እናትየውና ልጇ ሲያለቅሱ አላስቻለኝም፣ ምናልባት ይሄ ከአላህ የሆነ ፈተና ይሆናል ብዬ በማሰብ የያስኩትን ምግብ ለእነሱ ሰጠኋቸው አላት። ወዲያውኑም የቤታቸው በር መንኳኳት ጀመረ። አበነስርም በሩን ሲከፍት አንድ እንግዳ ሰው አሰላሙ አለይኩም ብሎ ሰላምታን አቀረበለት። ሰላምታውንም ከመለሰለት በኋላ ይሄ የአበነስር ቤት ነውን ብሎ ጠየቀው። አዎ ብሎ መለሰለት። ያም እንግዳ ሰው አልሐምዱሊላህ ከብዙ ልፋት በኋላ አገኘሁክ። ከቀናቶች በፊት ነበር አባቴ የሞተው። ያንተ አባት ከመሞቱ በፊት የእኔ አባት ሶስት ሺ ዲርሃሞችን ተበድሮታል። ያንን እዳ ላንተ ልከፍልን የመጣሁት። ለኔም ለአንተም አባት አላህ ይዘንላቸው አለውና ሄደ። አበን ነስርም ህልም ላይ ያለ እስኪመስለው ድረስ ያየውን ነገር ማመን አቃተው። ፈተናውን በማለፉ አላህ ሱብሐንሁ ወተዓላ የቸረው ትልቅ ስጦታ መሆኑን አወቀ። ብዙም ሳይቆይ አበን ነስር በገበያ ውስጥ ሱቅን መክፈት ቻለ። በዛ መንደር ውስጥም አለ የተባለ ሀብታም መሆን ቻለ።

ከችግሮች ሁሉ መውጫ ቀዳዳን ያበጅለታል፣ ባላሰበውን ቦታ አላህ ይረዝቀዋል ብሎ የነገረን አላህ ሱብሓንሁ ወተዓላ በሰማነው የምንጠቀም ያድርገን። ሰብርን አድርገው ትልቅ ደሞዝ ከሚያገኙትም ያድርገን። ታሪኩን ሼር ማድረጋችሁን እንዳትረሱ። አስተያየትም ካላችሁ ኮሜንት ስር አስቀምጡልን።